አሰላሙ አለይኩም ወረህመቱላሂ ወባረካቱ ሰላም ሰላም ብያለሁ። ውድና የተከበራችሁ የኢትዮ ተከታታዎች እንዲሁም ክርስቲያን ወገኖች እና፣ ዛሬ የድጃጂ ሚሻዋይ አሰራር ነው ይዞ መጣሁት። በቀል በሎሚ በምናምን አጥቤ አንድ ያገንፍሌ በህ መልኩ ይዞ እመጥቻለሁ። በዚህ ደግሞ ቅዳሜ ዕለት ሰመግስ ሰራ ያዘጋጀሁታለኝ ተላጀ ኑሬው ነበረ። ነጭ ሽንኩርት እና ከቸብ ቡሃራ አድርጌ የተቀላቀለ ነው። እንደዚህ ጨምረዋለሁኝ። እንደዚህ ጨምሬ ከጨረስኩ በኋላ አላውንም ታችንም መቀባዋለሁኝ። ፉድኔን ሸቅል ያለሁኝ እንደዚህ ተመቀባባ እንዲያስር ደቂቃ ሆነዋል። ሲገባ ለጦ ሊበስልልኛል ማለት ነው። ከጋለ በኋላ እና እንደዚህ ከቀባሁ በኋላ፣ በነገራችን ላይ ውዶቼ በጣም በጣም ነው የማመሰግነው ሰዓታችሁን ሰዓታችሁን ለምትከታተሉኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምትከታተሉኝ ከምር ከምር ከልብ ያመሰግናችኋለሁ ሁላችኋለሁ ውዶቼ አሁን በዚህ መልኩ ከቀባሁት በኋላ ወደ ፉርን ያስገባለሁ ማለት ነው። ለአሁንም ታችንም እንደዚህ አድርጌ ከቀባሁ በኋላ እንደዚህ አድርጌ ጨርሳለሁኝ። በነገራችን ላይ በአንድ እጄ የቀረጽኩ በአንድ እጄ ስለሆነ ቪዲዮ ይወላወላል። ይቅርታ ለዚህም ለቪዲዮ ጥራት የቀብር በአንድ እጄ ስለሆነ መቀርጠው ነው ማለት። እሺ እላችኋለሁ። በዚህ መልኩ ቀብቼ የጨረስኩ ነው እና ከእኔ ወረቀት ዝብያ አጠቀማለሁ ማለት ነው። ወረቀት ዝብድያ የምጠቀመው ደግሞ ለምን ይመስላችኋል? ሰሃኑ እንደዚህ በዚህ ከጨመርኩ ሰሃኑን እርር ይልበትና አለቅም ይላል። ወረቀት ዝብድያ ካረኩ ግን ድጃጁን ቀይ ነው የሚሆነው አያርም፣ ሰሃኑንም አያቆሽሽብኝም አያሳርም ማለት ነው። ዝም ብዬ በሳሙና አለቅለቅ አድርጌ አኖረዋለሁኝ። ጭራሽ አይደርስበትም ወረቀት ዝብድያውን ካረኩኝ ማለት ነው። እና እኔ ሁልጊዜም ስጠቀም ሰመግም ሆነ ድጃጅም ሆነ የሚሻው የሚገባ ነገር ስጠቀም እንደዚህ በወረቀት ዝልዲያ ነው የምጠቀመው እላችኋለሁ። አሁን ወደ ፍርኔ ላስገባ ነው። ስለተገነፈለ ከታጠበ በኋላ ስለተገነፈለ ብዙ አብዙ ሰዓት አይፈጅም። ግማሽ ደቂቃ ምናምን ነው ሰላሳ ደቂቃ እንደዛ፣ በዚህ መልኩ አስገብቼ ተዋዋለሁ። ለአሁንም ታችሁንም ለማቅላት ብቻ እንጂ አንድ ጊዜ ስላገነፈልኩበት በስሏል ማለት ነው። እንደገና ከዚህ አዲስ ጥጃለሁኝ፣ ቀዩዋን ምስር ማለት ነው። ለነጥ ሩዝ ማባያ እየሰራሁ ነው። ከዚህ ቀይ ሽንኩርት እየቆላሁ ነው እያቁላለሁ ነው። ከዚህ አንቡባ እያለቀ ነው። እንግዲህ ይሄው እየቀነሰ ነው አፈላሉ። ምን አስቦ እንደሆነ ባላውቅም ከዚህ ቀይ አርጌ ጠብሻለሁ። ነጭ ሽንኩርት ሸራዬ አርጌ ነው የቆረጥኩት። ሶስት ቀይ ሽንኩርት ትላልቅ ራስ ነው፣ በትናንሹ ቁርጭ ነው ያዘጋጀሁት። ከዚህ ሁለት ትላልቅ ጥማጥም በትናንሹ ቁርጭ ያዘጋጀውታለ እሱን እጨምራለሁኝ። አምቦባው ቢጠፋ ምን እየጨማምርኩ ነው ምናስ ወንድ የሆነ በቀረጻ ላይ አምቦባው የተቋረጠው አላውቅለትም። ከዚህ እንደገና ቡሀራት ሂጅ መጥቻለሁ። ከዚህ እርድ ያለኝ ከዚህ ቡሀራት አለኝ እርድና ቡሀራት ማጅ ፍልፍል አስወድ በትንሹ መልክ ከዛ በትንሹ ማንካ ሚሊህ ጨምራለሁ። ሚሊህ የለም ከዚህ አላመጣሁም። ሚሊህ በትንሹ ማንካ ጨምራለሁ ማለት ነው። እና ግን መሰልሰ አለን ግን መሰልሰ ጨምርበት አለሁን። ይሄው እንግዲህ እያቋረጠና አንቡባዬ እኔ ምን አስብ እንደሆነ ባላውቅም በቀረጻ መሀል አጠፋፉን ማለት ነው። አሳፋሪ ነው። ግን እሱ እንዴት በቀረጻ መሀል አንቦ ባይጠፋ ወጣፋ በቃ አሁን እጄ አንቦ ቀይሬ እመጣለሁ ማለት ነው። ከዚህ ሳልሳ ያን ጨምሬያለሁ። ግማሽ ሳልሳ ነበረኝ። ሳውሲያን ጨምሬ አቀላቅሌ ከጨረስኩ በኋላ እጅ አምቦባዬን እቀይራለሁኝ። ይብላኝልህ ግን አንተ በቀረጻ መሀል እንዴት ታልቃለህ? አምቦባውን ምን ሳስበህ ነው? አሁን ቀይሬ እመጥቻለሁ አምቦባዬን። በዚህ መልኩ እያቀላቀልኩ ነው። ደረቅ ናሽ በርበሬ አለኝ ቀዩ ማለት ነው። አንድ ስምንት አባ ዘጠኝ አባ የሚሆን ማለት ነው ከዚህ ያለኝ፣ እሱን ጨምራለሁን። ዛሬ አልጨመርኩም እንጂ ጎመን ዘር ምናምን የሚጨመርበት ከይ ሳሎና እንዲ ነው የሚሉት። እንደዚህ አቀላቅሌ ጨምራለሁኝ ምስር የጨምራለሁ ማለት ነው። ይሄንን መቁልኦን ወደ ምስር እንደዚህ አቀላቅለዋለሁኝ በዚህ መልኩ። አሁን ቀጥታ ነጭ ሩዝ ጥብ የለኝ በዚሁ ቀጥዬ ማለት ነው። ይሄ የነጭ ሩዝ ማባያ ነው። ሚሻዊ ነጭ ሩዝ ይህነሳሉና ተደርጉ ነው በአንድ ላይ የሚቀረበው። እንግዲህ ወጣችን በዚህ መልኩ ደርሷል። ያው እንደ ኢትዮጵያ ወጥ ነው። በነገራችን ላይ በእንጀራ የሚጣፍጣል እና እንደዚህ አድርጌ አቀላቀል ሊጨርሽ ያለሁኝ እንግዲህ ቀጣይ ወደ ማቀራረብ ሲጨርስ ነው የምመጣው ነጭ ዜን ጥጅ ምናምን ለማቀራረብ አቀራረብ ሳስተካክል ተመልሼ መጣለሁ። ሁላቸው ያላችሁ ውዶቼ፣ እንግዲህ አሁን ተመልሼ መጥቻለሁኝ። ድጃጂ ሚሻዋይ በይ መልኩ ደርሶልኛል፣ ቀይ ሆኗል። ከዚህ ደግሞ ሳሎና፣ ታዲያስ፣ ቁስ በራ ብቻ ጨምሬያለሁ እንጂ ሌላ የጨመርኩት ነገር የለኝም በነገራችን ላይ ዘይት ይፈጃል። ዘይት ቢያንስ ከአንድ ፍንጃል በላይ ነው የጨመርኩት ማለት ነው። በኮብ ግማሽ ያክል ነው የጨመርኩት። እዛ ይቴ ፈጃል ምስር ወጥ ስለሆነ እና ይሄ በመሰለ መልኩ ከዚህ ነጭ ሩዝ አለኝ። በቀደም እንደነገርኳችሁ የሁለት ምግብ ነው የሚሰራው። ይሄን መስሎ ደርሶልኛል እላችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ ማሰላማ።